ሰላም ሰላም ውድ የቻናላ ፋሚሊ እንደምን አላችሁ? እንደምን ከረማችሁ? ዛሬ እንግዲህ በአሪፍና በጠቃሚ መረጃ ያለ እናንተ ይጠቅማል ባኩ መረጃ ወደ እናንተ ማጥቻሉ ማለት ነው። ጋይስ እንግዲህ የዛሬ ቪዲዮችን የሚሆነው ደግሞ ማንኛውም የዓለምን የዓለምን እንግሊዝኛ ሆነ ስፓኒሽ ሆነ የዓለማችንን ቋንቋ ለመልመድ የሚያስፈልጉና ወይም ደግሞ ማንኛውንም ደግሞ እንግሊዝኛ እንግሊዝኛ ትምህርትንም፣ ኬሚስትሪ ቫይሎጂም ሊሆን ይችላል መማሪያ ዲክሽነሪ። ድሮ በዲክሽነሪ የምናውቀው ዛሬ በአፕሊኬሽን አሳያችሁ ማለት አለሁ ማለት ነው። ሁለት አፕሊኬሽን ናቸው። የዛሬው የተለየ ቪዲዮ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስከራቢ ነ ዶ ወደ ቪዲዮ እንግዲህ፣ ውድ የቻናል የፋሚሊ ወደ ቪዲዮ ስንገባ መጀመሪያ ማንንይ ኦክስፎርድ ዲክሽናሪ ኦክስፎርድ ዲክሽናሪ ይህንን ይመስላል ጋይስ እንግዲህ ኦክስፎርድ ዲክሽናሪ ለምንድነው በፊት በሂት በሃርድ ወርክ ከምናውቀው በጣም ምርጥ የተባለ ዲክሽናሪ ነበረ እንግዲህ ይህ ዲክሽናሪ አሁን በአፕሊኬሽን መጥቷል እንግዲህ ሰርች አድርጋችሁ ለማወቅም እዚህ ጋለ ሰርች ሸበቶ ነው እዚህ ጋር አለ። ካሜራ እዚህ ጋር አለ። የቅጅ እዚህ አለ። እቃ እና እሺ እንትን ደሞ አለ እዚህ ጋር የተለያዩ እንትኖች አሉ። በሱ እንትን ሆኖ የተለያየ ነው ማለት ነው። የተለያየ ትምህርት የሚሰጣችሁ በፊት በጣም በመጽሐፍ የምናውቀው በጣም ትልቅ እና ምርጥ ዲክሽነር ነበረ። አሁን ባክሽ በአፕሊኬሽን መጥቷል ማለት ነው። እዚህ ጋር ዲክሽነር አለ። እሺ እዚህ ጋር ፋውተናሮስ የተጠቀሙ የለም ማለት ነው። ጋይስ እንግዲህ አፕሊኬሽኑ ይህንን ይመስላል። አንዳንድ ነገር ለራሳችሁ ልከፍቶ ስፈልጉ በዚህ ገብታችሁ እዚ ጋ ሳይን እላችኋን። አውቶ ኮሬክሽን ለማት ከፈለጋችሁ እዛ ጋ ያላችሁ ማለት ነው። ጋይስ እንግዲህ ይሄ የሚሰራላቸው ብዙ ጊዜ በዳታ ነው። ዋይፋይም ብታገኙ በጣም ጥሩ ነው ማለት ነው። ይህንን የመሰላ አፕሊኬሽኑ ተጠቀሙበት። በጣም ምርጥ የሆነ አፕሊኬሽን ነው። ተጠቀሙበት። እንግዲህ ወደ ሁለተኛው አፕሊኬሽን ስንሄድ ደግሞ ዱኦሊንጎ አፕሊኬሽን እዚህ ጋ እንገባለን። ይሄ ያው ክፋቱን ሰላም የሚል ይህን ከፍታችሁ ያው እስከምከፍት ጊዜ ሊወስድባችሁ ይችላል። ዓለም ላይ ያሉ በሙሉ ዓለም ላይ ያሉትን በሙሉ ቋንቋዎች እንትን ስፓኒሽ አለ፣ ፍሬንች አለ፣ ጀርመንኛ አለ፣ ኢጣሊያን አለ ኢንተርሜዲየት እንግሊሽ አለ ጃፓንኛ አለ በጣም ብዙ አለ። ሩሲያ ራሻኛ አለ ኮሪያኛ አለ የፈለጋችሁት አለም ላይ ያለ ቋንቋ በሙሉ መልመድ ትችላላችሁ። አለም ላይ ያለ ቋንቋ በሙሉ እንደዚህ ያደርጋቸው ሶሻል ሚዲያ ላይ አለ አፕ እንትን ላይም ለማግኘት ትችላላችሁ። አሁን ለምሳሌ ማለት የጀርመኒን ስነካው ማለት ነው። ኮንቲኒቱ እና ሶሻል ሚዲያ ላይ ያለ እዚ ጋር ዌብ ሰርች አድርግ እያለ ነው ፈልጋችሁ ማለት ነው። ያው እናንተ በምፈልጉት መጠን ነው። ያ ነው እንግዲህ። በሌላ ቪዲዮ እስከምንገናኝ ደህናውልኝ። ይህን መሳ